ሰላምዋሊኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ አልሐምዱላ። ሰላማችሁ ብዛት ትተረፈረፈ ይበልልኝ። ረመዳን ባረክ ብያለሁኝ። ያው እንግዲህ ገባ ብዬም ነበረ ላይ ላይ ማለት ነው፣ ረመዳን መባረክ ብያችኋለሁ እንሻአላህ ማለት ነው። እና ዛሬ ይዘላችሁ የመጣሁት ነገር በጣም አስገራሚም አሳዛኝም ነገር ነው ማለት ነው ከምላችሁ በላይ በጣም ነው ልብ የሚነካው። እንንጃ ወላሂ በጣም በጣም በጣም በጣም ነው ያሳዘነኝ ነገሩ ማለት ነው። ግን ብዙ በቃ እኛ እንለፋለን፣ እኛ ብዙ ነገር እናደርጋለን ስደት ላይ ሆነን እና ብዙዎቻችን አለኝ ይሄ ነገር አለኝ እያለ የምንኮራበት ነገር ነው። ግን ከመኩራትም አልፎ ምን እንደሚፈጠርብን፣ ምን እንደሚደርስብን ነገ ጧት አናቅም ማለት ነው። ምክንያቱም እኔ ዛሬ የሰማሁት ነገር በጣም ከባድ ነው። በጣም ከምላችሁ በላይ ማለት ነው እንግዲህ ወላይ በጣም በጣም ነው የሚዘገነ ነው። ከምላችሁ በላይ ማለት ነው። አንዷ እህታችን ለፍታ እንደዚሁ በቃ ያልሆነችበት የለም ቤት ሰርታ ማለት ነው ለፍታ ለፍታ ለፍታ ለፍታ ቤት ሰርታ ማለት ነው። ስብሃን አላህ አንድ ደሞ ያን ቤት ከጨረሰች በኋላ ብዙ ነገር መስዋዕት ከፍላበታለች እኖርበታለሁ ብላ በቃ ቤተሰብ ይገር ምን በቃ ሁሉን ነገር በቃ ከጓደኞቿ ጋር ብዙ ነገር አሳልፋለሁ ብላ ነው ያን ቤት የለፋችበት። ሁላችን የምንለፋው ለቤታችን ለራሳችን ብቻ ብለን ሳይሆን በቃ ቤተሰብ ጋር እንደዚህ እንትን ብለን ተዋህደን ተፋቅረን የምንኖርበት ወልደን ከብደን ምናምን ብለን የምናስበው ነገር አለ። ግን በመሀላችን ምን እንደሚፈጥርብን አናውቅም። እና ደግሞ አብዛኛውን ጊዜ የምለው ነገር በቃ መቼም ቢሆን መቼም በገንዘብ አለመኩራራት ባንኩራራ ገንዘብ ይሄን ይህና አለኝ ብለን ባንኮራራ ብዬ ነው እንትን ምለው። ከምላችሁ በላይ ውስጤም በጣም ነው የከፋኝ እና ብዙዎቻችን በገንዘባችንም እንኩራራለን። ብዙዎቻችን በቃ በብራችን በንብረታችን ብዙ ነገር እንትን የምንልበት ነገር አለ፣ የምንኮራራበት በቃ እነሱ ምናላቸው እነዚህ እንደዚህ ብለን የምንልበት ነገር አለ። ኖ እንደዛ ማለት የለብንም። ምክንያቱም ምን እንደሚደርስብን ያን ነገር የያዝነው ነገር ሊጠፋ ይችላል፣ ምንም በማናውቀው ነገር ማለት ነው። አልሙሂም ሁላችንም አላህን አምነን ባላህ እጂ ሁነን። ብንኖር ባላህጅ እንዳለን ባላህጅ እንዳለን ብንኖር ይሻለናል፣ ብዙ እየተኮራራን ብዙ እንትን እያልን ከምንኖር ማለት ነው። ምክንያቱም በዚች እህታችን የደረሰው በእኛም እንዳይደርስብን ማለት ነው። እና ይቺ እህታችን አረብ ሀገር ለፍታ ነው ሰርታ ቤቷን እኖራለሁኝ፣ ቤተሰቦች ጋር አጌጥበታለሁ ብላ ቤቷን ሰርታ ለኪራይ ትሰጣለች። እንግዲህ አንዷ እህታችን ተከራይዋ ማለት ነው እንደዚሁ ስደት ላይ ደርሳ ተመልሳ ነው ያች ደግሞ ማለት ነው። እና እንደዛ በሚሆን ሰዓት ይች እንግዲህ ከስደት ተመልሳ ነው ኪራ የሚገባችበትም አከራይዋም ስደት ስደተኛ ናት ማለት ነው። ያው በስደት ላይ ነው ብዙ ነገር ያየችው ማለት ነው እና ያን ነገር እንትን በምትል ሰዓት ምንድን ነው የተፈጠረውን ነገር ልንገራችሁ ማለት ነው በዛ ቤት በዛ ባገኘችው ኪራይ በምትከፍልበት በኪራይዋ በየወሯ በምትከፈልበት እና በምትከፍልበት እጭኛይቱም እየተባባለችውን ትታ ያልተባለችውም ባልተባለችው አንደኛ እንትን እንትን ኪራይ በጊዜ አሰጭኝም ደግሞም ኪራይ እንድትጨምሯል እንድትጨምር ይፈልጋለሁ፣ ትራታለች። አይ ከዚህ በላይ አልችልም፣ ይህንንም እያየሽ ነው። በጊዜው ማልሰጥሽ ስለሌለ ነው። ስለዚህ ገበያ እንትን እያልኩኝ እየገበየሁ ነው። እንደምታዩ የሸቀጥኩ ሸቀጣ ሸቀጥ እንደዚህ ያደ እንትን የምካፍልሽ የቤት ኪራይ ምናምን፣ ትራታለች ማለት ነው። አይ ካልከፈልሽኝ፣ ታመናጭቅና ማለት ነው። አይ ካልከፈልሽኝ ትለቅያለሽ ምናምን ብላ ትራታለች። ይህን ስትላት እሽ ካልች እለቅልሻለሁ ግን እኔ ደሞ እንትን ጨምር የምሰጥሽ ብር ስለሌለ ነው እንጂ እኔ ብኖር ደስ ይለኛል፣ ብከፍልሽ ደስ ይለኛል። ግን የምከፍለው ብር የለኝም፣ እንደምታይኝ እየሸቀጥኩ ነው ያለሁት እና እንድታርግ እሰጥሻለሁ ምናምን ታታለኝ። በቃ እንደውም ነገ ትወጫለች ታታለኝ። እሺ ካልሽ እወጣለሁ እንደምንም ብዬ ቀይን ስማዋጣ ድረስ ነው ቀይን እንደምንም ብዬ እንትን እልሻለሁኝ ከዛ በኋላ እንትን ያለሁ ወጣለሁ ታታለኝ። እንግዲህ ተመልከቱ፣ እቃዋ ያለው በዛው እንትንዋ እቃላት ባለቤቷም ያው ሙሉ ቤት ሙሉ እንትን ያላት ማለት ነው። ከዛ ያን ስትላት ምን ተፈጠረ? የዛኔ ያለችቻት ቀን እሺ ተባ ብለው ወጥተው ሄዱ ማለት ነው። ችኛዋም ወደ ገበያ፣ ችኛዋም ቤተሰብ ጠይቃለሁ ብላ በዛው አጋጣሚ ካገኘሁ ምናም ብላ ወጥታ ሄደችው ማለት ነው። እና ልጆች ነበሩ ያው ከቤት ውስጥ የሚሰሩ ማለት ነው፣ ምግብ ምናምን። እና በስላል ሲሉ እሳት አያይዘው ጠበቋቸው ማለት ነው። ቤቱን ወላይችኛይቱ ባለቤቲቱ ቤቷን አላገኘች፣ ወላይችኛይቱም እንደተባለችው እዛ ቦታ ላይ አልተገኘችም ማለት ነው። እና ምን ሆነ መሰላችሁ? በመጨረሻ ነው ሲመለሱ ቤቱ ተቃጥሏል፣ ቤቱን ነዷል ማለት ነው። ሊደርስላቸው እንኳ የደረሰ እንኳ ሰው የለም። ያ ሁሉ እንደዛ ነገር ሲሆን ማለት ነው ሲፈጠር። ስለዚህ እኛ በጥሩ ልበናችን ብናስብ ጥሩ ነገር ሊገጥመን ይችላል። መጥፎ ነገር ስናስብ ደግሞ መጥፎ ነገር ነው የሚገጥመን ነው ማለት ነው። እና በመጨረሻም ያ ቤት እንደዛ ሆኖ ሲቃጠል ሁለታቸውም ተያይዘው ጠፉ ማለት ነው። እና ሪከርድ እንዳ እንትን እንዳይበዛብኝ ያለውን ነገር ነገ ጨርስላችኋለሁ ማለት ነው። እኔ ወዶች ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት በማድረግ ቤተሰብ ይሁን